ሀገራችን ታዳጊ ከአመታት በፊት አሜሪካውያኑ ጥንዶች በማደጎ ከሩሲያ ህጻናት ማሳደጊያ መጧት። ሆኖም ግን አመሏን አልቻልነውም፣ የአይምሮ ችግርም አለባት፣ ለቤተሰባችን ደህንነትም ስለምታሰጋ ብለው ካመጡበት የሩሲያ ህጻናት ማሳደጊያ ወስዶ መለሷት። ታዲያ ከዛ በኋላ እቺ ትንሽ ልጅ እንዴት ሆነች የሚለው ሂደቱን ከመጀመሪያው እየተከታተለ ሲዘግብ ለነበረው ጋዜጠኛ ትሮይ ሮበርትስ የአመታት ጥያቄ ነበር። እናም ከ20 ዓመታት በኋላ እቺ ታዳጊ እጅግ ባስገራሚ ሁኔታ ላይ ሆና አሜሪካ ውስጥ ተገኘች። እንዴት እስከ ሩሲያ ወደ አሜሪካ ተመልሳ ልትመጣ ቻለች? ከሶስት በላይ የስነ አይምሮ ዶክተሮች ያረጋገጡት አይምሮ ህመሟስ እንዴት ሆነ? የልጅቷ ዋነኛ ችግርስ ምን ነበር? አሁን ካለችበት ትልቅ ደረጃ ላይ ለመድረስ ያለፈችባቸው መንገዶችስ እንዴት ያሉ ነበሩ የሚለውን በጥቂት ደቂቃዎች ውስጥ እንመለከታለን። አብራችሁን ቆዩ። እንደ አውሮፓ አቆጣጠር በ1997 ክሪስታል እና ጄሲ የተባሉ እነዚህ አሜሪካውያን ጥንዶች ፍቅራቸውን በጋብቻ ጽንተው ጎጆ የወጡ ወጣት ባለትዳሮች ነበሩ። ለአመታት የሞከሩት ልጅ የሞለር ጥረታቸው ሊሳካ ባለመቻሉ ልጆችን በማደግ ወስደው ለማሳደግ ውሳኔ ላይ ደረሱ። ጥንዶቹ ክሪስታል እና ጄሲ ከየትኛው ሀገር ልጆችን ቢወስዱ እንደሚሻል ከተማከሩ በኋላ ምርጫቸው ከሩሲያ የሆነ ከዚም ከሩሲያ የማደጎ ኤጀንሲ ድረገጾች ገብተው ሲመለከቱ የ9 አመቷን ካላሪን ፎቶ ያሉ ክሪስታል በ9 አመቷ ካላሪ ወዲያው ተማረከች። በጣም ቆንጆ ልጅ ነች። ስለዚህ ተቀብለን እንደ ልጃችን አድርገን ልናሳድጋት ከባለቤት ጄሲ ጋር ተስማማን ትላለች። በካላሪ በጣም የተደሰቱት አሜሪካውያኑ ጥንዶች በመቀጠል የሕፃኗን የማደጎ ሂደት ጀመሩ። ጥንዶቹ ከልጅቷ ካላሪ ጋር የመጀመሪያ ቀን ግንኙነታቸው ጀምሮ ጋዜጠኛው ትሮይ ሮበርትስ ሁኔታውን እንዲዘግብላቸው ጋብዘውት አብሯቸው ነበር። ጥንዶቹ ክሪስታል እና ጄሲ እንደ መጀመሪያ የህፃኗን የጤና ሁኔታ የሚገልጹ ማስረጃዎችን ከሩሲያ የማደጉ ኤጀንሲ ሲቀበሉ ሰነዶቹ ላይ ህፃኗ ካላሪ ተግባቢና አሷ እንደሆነች ይገልጻል። ከዚህ በተጨማሪ ኤጀንሲው ህፃኗ ጤናማና በኤጀንሲው በጥሩ አያያዝ ላይ እንደምትገኝ የማረጋገጫ ሰነድ አያይዞ ይልክላቸዋል። በዚህ መሰረት ክሪስታል እና ጄሲ ልጃቸው ሊያደርጓት የጓጉላትን ህፃኗን ካላሪ ለመረከብ በሐምሌ 1997 ወደ ሩሲያ ያቀኑ ከዛም በትን ሊፋ የሩሲያ ከተማ በኦርፊጅ ወደሚገኝ የሩሲያ የሕፃናት ማሳደጊያ ተጓዙ። ከረዥም ጉዞ በኋላ በመጨረሻ ልጃችን ብለው ካስቧት ካላሪ ጋር ተገናኙ። ሕፃኗ ካላሪም ክሪስታልን በፍቅር እየተመለከተቻት አንቺ እናቴ ነሽ አለቻት። ክሪስታል ከሕፃኗ አንደበት ይህንን ስትሰማ ይበልጥ በደስታ ተሞላች። በዚህ መልኩ ክሪስታልና ጄሲ ሂደቱን ጨርሰው ካላሪን ይሰው ወደ አሜሪካ ተመለሱ። ከዛም ሌላም ጆሹዋ ብሎ የሰየሙትን የሦስት ዓመት የማደጎ ልጅ ጨምረው ሁለቱን ማለትም ካላሪንና ጆሹዋን አንድ ላይ ማሳደግ ጀመሩ። ክሪስታል የእናትነት ሚናዋን በከፍተኛ ሁኔታ በመወጣት፣ ጄሲም የአባትነቱን ፍቅር ሳይሰስት ሁለቱን ልጆች ማሳደግ ጀመሩ ካላሪ በአጭር ጊዜ ውስጥ ፈጥና አካላዊ እድገት አሳየች ሆኖም ግን ፈገግታ የማይለያት ፍልቅልቋ ሕፃን ካላሪ ወደ አሜሪካ በመጣች በአጭር ጊዜ ውስጥ ፈገግታዋ በኩርፊያ ፍልቅልቅነቷም በቁጣ ተቀየረ ጥንዶቹ ክሪስታልና ጄሲ የካላሪን የጸባይ ለውጥ አግዝፈው አልተመለከቱትም በእርግጥም ልጆች ያደጉበትን አገር ትተው ወደ አዲስ አገር ሲመጡ የሚያጋጥም ችግር ነው ስትለምደው ደስተኛ ትሆናለች ብለው አሰቡ ነገር ግን ለጊዜው ነው ተብሎ የታሰበው የካላሪ ፈገግታ ሳይመለስ ቀረ። ይባስ ብላት ታዳጊዋ አዳጊዋ ራሷን ከቤተሰቡ ማግለል ጀመረች። አንዳንዴ በቤት ውስጥ የምታደርጋቸው ነገሮች ንዴትና ብስጭት የተሞላባቸው ሆኑ። በካላሪ ግራ የተጋባችው ክሪስታል ምናልባት ብቸኝነት እየተሰማት ሊሆን ይችላል በሚል ሙሉ ጊዜዋን ከካላሪ ጋር ለማሳለፍ ስትል በገዛ ፈቃዷ ስሯን አቆመች። ነገር ግን በካላሪ በኩል ነገሮች እየተባባሱ ሄዱ እንጂ አልተሻሻሉም። እንደ አውሮፓ አቆጣጠር በ1998 በገና በዓል ማግስት ክሪስታል ፍጹም ያላሰብኩት ነገር ተከሰተ ትላለች። ካላሪና ጆሹዋ በጓሮ በኩል እየተሯሯጡ ይጫወቱ ነበር። እንደገና ሁለቱም ሩጠው 30 ጫማ ከፍታ ላይ ያለው የቤቱ ኮሪደር ላይ ወጥተው ጨዋታቸውን ቀጠሉ። ክሪስታል በድንገት የአራት ዓመቱ ጆሹዋ ሲጮ ሰማችና ወደ ላይ ስትመለከት ካላሪ ጆሹዋን በክንዶቿ አንጠልጥለው ይዛየቻት። ክሪስታል እንደምትለው ድንገት ባታያት ኖሮ ከኮሪደሩ ላይ ቁልቁል ልትጥለው እንደነበር ታስረዳለች። ልትገዩ ነው ወይ ልጁን አስቀምጩ፣ ስትል ክሪስታል ካላሪ ላይ እንደ ጮችባት ትናገራለች። ካላሪም ጥርሷን ንክሳ አሁን እገድለዋለሁ ስትል እንደመለሰችላት ትናገራለች።

በዚህ መልኩ የቀጠለው የካላሪ አስቸጋሪ ባህሪ እየተባባሰ ሄደ። ከዚያ ክስተት በኋላ አንድ ቀን ካላሪ የሆኑ ድምጾች እንደሚሰማት ለባልና ሚሱ ነገረቻቸው። ይህኔ ክሪስታልና ጄሲ ካላሪን የአይምሮ ሕክምና እንደሚያስፈልጋት አምነው አንድ የአይምሮ ሕክምና ሆስፒታል አስገቧት። ከዚያም ካላሪ ለወራት በአይምሮ ሕክምና ሆስፒታል ውስጥ አሳለፈች። ሳቂቷና ፍልቅልቋ ካላሪ ወደ አሜሪካ ከመጣች በኋላ እንደዚህ የመሆኗ ምክንያት እንቆቅልሽ የሆነባቸው ባልና ሚስት እንደገና ስለ አስተዳደጓ ዝርዝር ሁኔታዎችን የሚገልጹ ሰነዶችን በጠየቁት መሰረት ሩሲያ ከሚገኘው የማደጉ ኤጀንሲ ሲሰጣቸው ሰነዶቹ ላይ ተጨማሪ አሳሳቢ የሆኑ ዝርዝር ሁኔታዎች እንደነበሩ ማወቅ ቻሉ። አሁን ከኤጀንሲው የተገኙ ተጨማሪ ሰነዶች ላይ የካላሪ ወላጅናት እንዴት ከራብና ከርዛት ጋር ካላሪን በቆሻሻ ቦታ እንደጣለቻት ያትታል። ከዛ ደግሞ በተጨማሪ በሩሲያ የሕጻናት ማሳደጊያ ውስጥ በነበረችበት ጊዜ ካላሪ የአይምሮ ህመም ላለባቸው ልጆች ተብሎ በተዘጋጀው የልጆች ማደሪያ ውስጥ ከአይምሮ ህመም ታማሚ ልጆች ጋር አብራ ትኖር እንደነበር ተጨማሪዎቹ ሰነዶች ይገልጻሉ። ኤጀንሲው እነዚህን ወሳኝ መረጃዎች ለምን መጀመሪያ እንደደበቃቸው ክሪስታልና ጄሲ ጥያቄ እንደሆነባቸው ይገልጻሉ። የሩሲያ የህጻናት ማሳደጊያ ኤጀንሲው ሰራተኛ የሆነችውና በ1997 የካላሪን የማደጎ ሂደት በማስፈጸም ኃላፊ የነበረችው ኒና ኮሲና ከክሪስታልና ጄሲ ምንም ዓይነት መረጃ እንዳልተደበቀ ትገልጻለች። በኋላ ላይ ተጨማሪ የሰጠቻቸው የህክምና መረጃዎች በሩሲያ የግላዊነት ህጎች የተገደቡ እንደሆኑ ገለጸች። ይሁን እንጂ ወላጆች ህፃናቱን ማሳደግ ከጀመሩ በኋላ ማንኛውንም የህክምና መዝገቦችን ማግኘት ስለሚችሉ በኋላ ተጨማሪ መረጃዎች እንደሰጠቻቸው ኒና ኮሲና ገልጻለች። ካላሪ ለአራት ወራት ያክል ባይምሮ ህክምና ሆስፒታል ከቆየች በኋላ ክሪስታልና ጄሲ የጤና ኢንሹራንሳቸው በማለቁ ከህክምና ማዕከሉ አውጥተው ወደ ቤት አመጧት። ነገር ግን ጥንዶቹ አሁንም ካላሪ ትንሹ ጆሹዋ ላይ አደጋ ልትፈጥርበት ትችላለች የሚል ስጋታቸው እንዳለ ነው። ሌላ እድል ካገኘው እገድለዋለሁ ስትል ደጋግማ ስትናገር ሰምተናታል ይላሉ ጥንዶቹ። በዚህም ጄሲ ለቤተሰቡ ደህንነት ሲል በቤት ውስጥ የደህንነት ካሜራዎችን ካደረገ በኋላ የካላሪ መኝታ ክፍል በር ላይ በሩ ሲከፈት ድምፅ የሚያሰማ አላር ወይም የማንቂያ ደውል ገጠመ። ካላሪ ከባድ መድኃኒቶች የታዘዙላት ቢሆንም መድኃኒቶቹ ያን ያህል ለውጥ እንዳላመጡ ክሪስታል ትገልጻለች። ጥንዶቹ በደህንነት ካሜራዎች ታግዘው ትንሹ ጆሹዋን እየጠበቁ እንኳን ከፍተኛ ስጋት ነበረባቸው። እናም ከስጋት ነጻ ለመሆን ጆሹዋን 900 ኪሎ ሜትር ርቀው ቴክሳስ የሚገኙት ወላጆቻቸው ጋር ሊልኩትና እዛ እንዲኖር ወሰኑ። ክሪስታል ካላሪን ለምን ጆሹዋን አያቶቹ ጋር እንደምልከው ገብቶሻል ስልጠየኳት ትላለች። ካላሪም አሁን ገብቶኛል ምክንያቱም ልጎዳው ስለምችል ስትል መለሰችልኝ ትላለች። ዶክተር ብራይን ኬኔዲ ካራሊን ካዩት የስነ አእምሮ ዶክተሮች አንዱ ነበሩ። ዶክተር ኬኔዲ የካራሊን የስነ ልቦና ችግር ሲያብራሩ ህመሟ አታችመንት ዲስኦርደር የሚባልና የበሽታው ዋና ባህሪ ደግሞ መወደድ አለመቻል ነው ይላሉ። ዶክተር ኬኔዲ ጨምረውም ልጅቷ ፈገግ ማለትና መሳቅ ትወዳለች፣ ነገር ግን ያጋጠማትን ነገር ስትመለከትና ያለችበትን የጭንቀት ሁኔታ ስታስበው ቁጣ ይታይባታል ብሏል። ካራሊን ያከሟት ሌሎች የስነ አይምሮ ዶክተሮችም ስለ ገጠማት የስነ ልቦና ቀውስ ተቀራራቢ ማብራሪያዎችን ሰጡ። ሆኖም ግን አንድ የስነ አይምሮ ሐኪም የካራሊን ህመም በተመለከተ የተለየ ማብራሪያ ነበራቸው። ካራሊ በሳይካትሪ ሆስፒታል በነበረችበት ወቅት እኚህ ሐኪም እንደሚገልጹት የካራሊ ባህሪ እንከን የለሽ ነበር በማለት ጽፏል። እና አሳዳጊዎቿ ክሪስታልና ጄሲ በጣም ጥሩ ግን ደግሞ ለሷ የሩቅ ሰው ሆኖ ይታዩታል ብሏል። ዚስ ቻይልድ አይ ውድ ኮንሲደር ቱ ቢ ኤ ሆሚሳይድ ሪስክ ብዙ ነገር ቢደረግም የካራሊ አይምሮ ችግር ላይ ለውጥ አልታየም። በዚህም ካራሊም በተመለከተ መላው የጠፋባቸው ጥንዶቹ ክሪስታልና ጄሲ እንደ አውሮፓ አቆጣጠር በ1999 ላይ ከባድ የሚባለውን ውሳኔ ለማድረግ ተነሱ። ጄሲ በዚህ አይነት ሁኔታ ወላጆቹ አሁነን መቀጠል አንችልም አለ። ወደ ሩሲያ ሊመልሷት ማሰባቸውንና እዛ በሚገኘው የአይምሮ ሆስፒታል እንድትታከም እንዲሁም እዛው ሆና እንደሚያግዟት ገለጹ። በዚህ መሰረት ክሪስታልና ጄሲ ካራሊኒ ስዋት ወደ ሩሲያ ያቀኑ። ሞስኮ ከደረሱ በኋላ ክሪስታልና ጄሲ ካራሊ በልጆች አእምሮ ሕክምና ሆስፒታል እንድትገባ አደረጉ። ነገር ግን ወደ ሆስፒታሉ ከመግባቷ በፊት ካራሊ ከዚህ በፊት ተናግሮ የማታውቀውን አንድ ነገር ሙሉ ሂደቱን እየተከታተለ አብሯቸው ወደ ሩሲያ ለተጓዘው ጋዜጠኛ ትሮይ ሮበርትስ ይህንን አለችው። እኔ ፈጽሞ ወንድሜ ጆሹዋን ለመግደል አልሞከርኩም፣ ደግሞም እኮ እወዳዋለሁ አለችው። ልትገለው ነበር የተባልኩትም እየተጫወተን እያለን ጆሹዋ ወደቀ፣ ለነሳው ሞከርኩ፣ ከብዶኝ ስለ ነበር ከእጄ መንሸራተት ጀመረ። እናቴ ክሪስታል ግን በዛ አልተረዳችኝም አለችው። ታዲያ ለምን ልትገየው ነው ወይ ስትልሽ አዎን አልሻት? ሲል ጋዜጠኛው ትሮይ ሮበርትስ ካራሊን ጠየቃት። ልትገየው ነው ስትለኝ ተናድጄ ስለ ነበር አዎን አልኳት አለችው። ጥንዶቹ ክሪስታልና ጄሲ ካራሊን ለአንዴና ለመጨረሻ ጊዜ ሩሲያ ትተዋት እንደሚመጡ ለጋዜጠኛው ትሮይ ሮበርትስ የነገሩት ቢሆንም ለካላሪ ግን ይህንን አልነገሯትም። ጥንዶቹ ማድረግ የሚችሉትን ሁሉ እንዳደረጉ ተሰምቷቸዋል። በመጨረሻም ክሪስታልና ጄሲ ካራሊን በሩሲያ የስነ አእምሮ ሆስፒታል አስገብቷት፣ ተሰናብቷት ወደ አሜሪካ ተመለሱ። ጥንዶቹ የካራሊን ነገር እዛ ጋር በቁ። ዘገባውንም እዛ ጋር ያጠናቀቀው ጋዜጠኛ ትሮይ ሮበርትስ ከነ ክሪስታልና ጄሲ ጋር ወደ አሜሪካ ተመለሰ። ሆኖም ግን ጋዜጠኛው ሮበርትስ ወደ አሜሪካ ከተመለሰ በኋላ አንዱ ያቺ ልጅ እንዴት ሆና ይሆን በሚል የካራሊ ነገር እንቅልፍ ይነሳው ጀመር። በካላሪ ጉዳይ እንቅልፍ የተነሳው ጋዜጠኛው ሮበርትስ አላስችል ብሎት እንደገና በግሉ ከቀናት በኋላ ሊጠይቃት ተመልሶ ወደ ሩሲያ ሄደ። እዛም ሄዶ በሥነ አይምሮ ሕክምና ሆስፒታል ውስጥ በተዘጋ ክፍል ውስጥ የነበረችውን ካራሊን ጠየቃት። ያለችበትን ሁኔታ ሲጠይቃት በድብቅ ካሜራ የቀረጻት። ካራሊም ለሮበርትስ እዚህ ደህንነት አይሰማኝም፣ ወደ አሜሪካ መመለስ እፈልጋለሁ፣ እዚህ መቆየት እፈራለሁ አለችው። ካራሊ ወደ አሜሪካ እንደገና መመለስ ትፈልግ እንጂ አሳዳጊዎቿ ክሪስታልና ጄሲ የእሷን ጉዳይ ቋሽቷል ጋዜጠኛው ሮበርትስ ልቡ ተነክቶ መልካምን ሁሉ ተመኝቶላት ወደ አሜሪካ ተመለሰ። ብዙም ሳይቆይ ባልና ሚስቱ ክሪስታልና ጄሲ እንደ አውሮፓ አቆጣጠር በሁለት ሺህ መጀመሪያ ላይ የካራሊን የማደጎ የልጅነት ውል እንደሰረዙ አሳወቁ። ከዛ በኋላ ሁሉም ነገር ተረሳ። ጋዜጠኛው ሮበርትስ ካላሪን ለመጨረሻ ጊዜ በሩሲያ የስናይምሮ ሆስፒታል ውስጥ በዛ መልኩ ካገኛት በኋላ ደግሞ ሳያያት ሁለት አስርት ዓመታት ነጎዱ። ከዛ በኋላ ጋዜጠኛው ሮበርትስ ካራሊን በተለያየ መንገድ ሊያገኛትና ያለችበትን ሁኔታ ለማወቅ ጥረት ቢያደርግም ሳይሳካለት ቀረ። የዛች ትንሽ ልጅ ዕጣ ፈንታ ምን ሆነ ይሆን የሚሉ ሀሳብ ላለፉት 20 ዓመታት ውስጤ የሚመላለስ ጥያቄ ነበር ይላል። እንዴት ሆነ ይሆን እያልኩ ሁሌ ማስብ ነበር። ጥሩ ሁኔታ ላይ ከሆነች ደስተኛ ነኝ። ያች ልጅ ግን ሁልጊዜም ከሀሳቤ ተሰውራ አታውቅም ይላል። እናም ከ20 ዓመታት በኋላ በ2021 ክረምት ላይ ጋዜጠኛው ትሮይ ሮበርትስ ጥረቱ ተሳክቶለት ካራሊን አገኛት። ካላሬ የተገኘችው ደግሞ ሩሲያ ሳይሆን በአሜሪካ ካሮላይና ግዛት ነበር። ሮበርትስ ያገኛት ትንሿ ካራሊ አድጋ የህክምና ባለሙያ ባለትዳርና የአራት ልጆች እናት ሆናለች። ጋዜጠኛው ሮበርትስና የቀድሞዋ ካራሊ የአሁኗ ሳብሪና በሰሜን ካሮላይና ግዛት በሳብሪና ቤት አቅራቢያ ተገናኙ። ካራሊ እዚህ እንዴት ደረሰች የሚለውን ለመስማት ትሮይ ሮበርትስ ከሳብሪና ጋር ለማውራት በጉጉት ተቀመጠ። በዛን ጊዜ ካራሌ አሳዳጊዎቿ የነበሩት ክሪስታልና ጄሲ ሩሲያ ወስዶ ካስገቧት የስነ አእምሮ ህክምና ሆስፒታል ውስጥ ሁለት ወራትን ከቆየች በኋላ ጤናዋ በመሻሻሉ ከዛ በኋላ ወደ ነበረችበት የሩሲያ የህጻናት ማሳደጊያ ተመለሰች። ከዛም እንደ አውሮፓ አቆጣጠር በ2002 ሳብሪና በሰሜን ካሮላይና የሚገኝ አዲስ አሜሪካውያን ቤተሰብ አገኘችና ለሁለተኛ ጊዜ በማደጎ ወደ አሜሪካ መጣች። የሁለተኛ ደረጃ ትምህርቷን እስከምትጨርስም አሳዳጊዎቿ ጋር ኖረች። ሳብሪና ትምህርቷን እንደጨረሰችም እንደ አውሮፓ አቆጣጠር በ2008 በአንድ በጎ አድራጎት ድርጅት ውስጥ በበጎ ፈቃደኝነት ለማገልገልና በአፍሪካ ላሉ ችግረኛ ሰዎች የህክምና አገልግሎት ለመስጠት ወደ አፍሪካ ተጓዘች። በአፍሪካም የህክምና አገልግሎት በመስጠት ሁለት ዓመታትን አሳለፈች። ሳብሪና የአፍሪካ ቆይታዬ ለእኔ አስደሳች ተሞክሮ ነበር ትላለች። እንደ አውሮፓ አቆጣጠር በ2010 ከአፍሪካ ወደ አሜሪካ ስትመለስ በሆስፒታል ውስጥ ስራ አገኘች። እናም ከሁለት ዓመት በኋላ የአምስተኛ ክፍል ህፃናት መምህር ከሆነው ፊል ካልዶዌል ጋር ቤተ ክርስቲያን ውስጥ ተዋወቁ። ሳብሪናም ስለ ባለቤቷ ፊል ካልዶዌል ስትናገር ከህፃናት ጋር ሲገናኝ የነበረውን መግባባት ባየው ጊዜ በእሱ ፍቅር ተያያዝኩ ብላለች። ፊል ካልዶዌልና ሳብሪና በ2014 ተጋብተው ሦስት ሴት ልጆችን ወለዱ። ቀጥሎም አራተኛና ወንድ ልጃቸውን ጨመሩ። ከዛም ፊል ካልዶል ሞዴል ማሰማራ አቆሞ ሳብሪና በምትሰራበት ሆስፒታል አዲስ ስራ ጀመረ። አሁን ሳብሪና ምንም አይነት የምትወስደው መድኃኒት የለም። ምንም አይነት የአይምሮ ህመምም እንደሌለባት ትናገራለች። ሳብሪና ወደ ኋላ ስታስታውስ ከጥንዶቹ ክሪስታልና ጄሲ ጋር ስትኖር ከእሷ ይልቅ ጆሹዋን እንደሚወዱት ይሰማት ነበር። ይህም ያለመፈለግ ስሜት እንዲሰማት እንዳደረጋት ትናገራለች። በዚህ ያለመወደድ ስሜት የመንፈስ ጭንቀት እንዳደረባት አልፎ ተርፎም ራሷን ማጥፋት ትፈልግ እንደነበር ትገልጻለች። ሳብሪና በ1998 በዛን ቀን በኮሪደሩ ላይ ስለተፈጠረው ነገር ወደ ኋላ አስታውሳ ስትናገር ክሪስታል ወንድምሽ ጆሹዋን ይዘሽ ሆነ ያለችኝ፣ እሺ ብዬ ታቅፌው ከኮሪደሩ ላይ በደረጃው ላይ ለወርዶ ስሞክር ጆሹዋ ከእጅ ሾልኮ መንሸራተት ጀመረ። ልጁን እንዲያስጉት ደረጃውን ለመውረድ ስታገል ክሪስታል አየችኝ። ከዛም ልትገዩ እየሞከርሽ ነው ስትልጮችብኝ እንዳልሆነ ሳስረዳት አልተቀበለችኝም። ከዛም ተናደድኩና አዎን ስል መለስኩላት። ክሪስታልና ጄሲ ሳብሪናን የተለያዩ የሥነ አእምሮ ሐኪሞች ጋር ከወሰዷት በኋላ በመጨረሻም ወደ ሩሲያ ሊመልሷት እንደሆነ እንዳወቀች ታስታውሳለች። ክሪስታል አማራጭ እንዳጣች ደጋግማ ስትናገር ነበር። እናም እሷም ሆነች ጄሲ የሩሲያ የአእምሮ ሕክምና ተቋማት ለእኔ የተሻሉ እንደሚሆኑ ያስቡ ነበር ብላለች። ሳብሪና ጥንዶቹ ክሪስታልና ጄሲ በሞስኮ በሚገኘው ሆስፒታል ካስገቧት በኋላ ከሁኔታቸው ተመልሰው ሊጠይቋት እንደማይመጡ ታውቅ እንደነበር ገልጻለች። ሆስፒታሉ ውስጥ እንደገባው እስር ቤት እንዳለው ተሰማኝ ብላለች ሳብሪና። በልጅነቷ ክሪስታልና ጄሲን እንደምትወዳቸውም ትናገራለች። እናም አሁንም ለነሱ ከፍተኛ አክብሮት አለኝ ብላለች። ራሴን እነሱ ጫማ ላይ ቆሜ ሳስበው ከአንድ ነገር በቀር ምናልባት ተመሳሳይ ነገር አደርግ ነበር፣ እሱም ላሳድግ ያመጣዋትን ልጅ ወስጄ አልመልስም ነበር ብላለች ግን እንደዛም ሆኖ አሁን ላይ ለጥንዶቹ ምንም አይነት የከፋ ስሜት የለኝም ትላለች። ያለፈውን ይቅር ማለትን ተምር ያለው ስትል ገልጻለች። የሚገርም ባላለኝ የሚገርሙ ልጆች አሉኝ ደስተኛ ነኝ ብላለች። አብራችሁን ስለነበራችሁ እናመሰግናለን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም